አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቻናል ቤተሰቦች ስሞች እንደምን አላችሁ በያላችሁበት ያላ ሰላም እና ጸጥታ በእናንተ ላይ በዛሬው ፕሮግራማችን የምናየው ስለ ወርቅ ህልም ፍች ነው በህልም አለም ውስጥ ወርቅን ማየት ፍችው ምንድን ነው አንድ ወንድ በህልሙ ወርቅን የሚያይ ከሆነ ይህ ፊትናና መከራ ነው የሚያመለክተው ነገር ግን ሴት በህልሟ ወርቅ የምታይ ከሆነ ይህ ትልቅ የሆነ የምስራች ህልም ነው ውበትን ጥሩ ነገርን እንዲሁም ትዳርን ነው የሚያመለክተው እስኪ ስለ ወርቅ የህልም ፍች ትንታኔ ኢብኑ እብኑ ሲሪን ረሂመሁላህ የፈቱለትን የህልም ትንታኔዎች ልንገራችሁ። በኢብኑ ሲሪን ረሂመሁላህ ዘመን አንድ ንጉስ ነበረ። ንጉሱም ህልም ያያል። እናም በሁለት እግቦቹ ላይ የወርቅ አምባር ሲያረግ ያያል። ህልሙ ያየውን ፍች ለሊቃውንቶቹ ይነግራቸዋል። ቤተ መንግስት ያሉ ሊቃውንቶችም ይህንን ህልም ፈቱለት። እናም ንጉሱ ደስ እንዲለው ብሎ አንደኛው ሊቃውንት ለንጉሱ እንዲህ አሉ ንጉሶ ሆይ ያዩ ህልም በጣም መልካምና ጥሩ ነው። እንደውም ይህ ወርቅ ግዛቶ በሀብት እንደሚለቀለቅ የሚያሳይ ትልቅ የምስራች ነው ብሎ ፈታላቸው። ንጉሱም ተደሰተ። ነገር ግን በመካከል አንድ ሊቃውንት እንዲያል፣ ንጉስ ሆይ፣ ይህንን የህልም ፍች ለኢብኑ ሲሪን ብንነግረውና እሱ ቢፈታው ይሻላል። እሱ ከሁላችንም በእውቀት ይረግቀና ታላቁ ሊቅ ነው በማለት ነገረው። ንጉሱም ተስማማና ኢብኑ ሲሪን ረሒመሁላህ ለንጉሱ እናም ኢብኑ ስሪን ረሂመሁላህ ወደ ቤተ መንግስት ጠሩና መጡ። ወደ ቤተ መንግስቱም እንደመጡ የንጉሱ ህልም ተነገራችሁ። ንጉሱን ትክ ብለው አዩት። እናም እንዲህ አሉት፣ ንጉሱ ወይ ይቅርታ፣ ይህ ያየው ህልም መልካም ነገርን አያመላክትም። በእግሮቹ ላይ የወርቅ አምባሮችን አርገህ ማየትህ እስርን እንጂ ይህ መልካም ነገርን አያመላክትም አሉት ኢብኑ ስሪን። ንጉሱም ተቆጣ። እንዴት በእኔ ህልም ላይ መጥፎን ነገር ትፈታለህ? በማለት ተቆጣችሁ። እናም ተቆጥቶ ከቤተ መንግስቱ አስወጣቸው። ያንን በመልካም የፈታለትን ግን ንጉሱ ሸለመው። እብኑ ስሪንም ይህንን ህልም እንደፈቱ ከቤተ መንግስቱ ወጡ። ቀናት አለፉ፣ ሳምንት አለፉ። እብኑ ስሪን የፈቱለትን ህልም ንጉሱም ረሳው። ነገር ግን አንድ ከባድ ነገር ተፈጠረ። የቤተ መንግሥቱ ሹማምንቶች መፈንቅለ መንግስት አድርገው ንጉሱን ከስልጣኑ አስረሱት። እናም ንጉሱ ወደ ጨለማ እስር ቤት ተወረወረ። እንደተወረወረም ወታደሮቹ ከእስር ቤት እንዲያመልጥ ብለው እግሮቹ ላይ ከባድ ብረትን አደረጉበት። እናም ንጉሱ ያኔ ይህንን የፈቱለትን ህልም አስታወሰ። ታላቁ የህልም ፈች ኢማም ኢብኑ ሲሪን ታላቅ ሊቅና ትክክለኛ የህልም ፈች ነበሩ። ህልማቸውንም ሲፈቱ ከቁርአንና ከሀዲስ ላይ አጣምሮ ነበር። በጥበባቸው እጅግ የረገቁና የተካኑት ኢብኑ ሲሪንም የፈቱለት ህልም ዛሬ ደርሶ በታይ በቁጭትም ተዋጠ ሰውየው። ነገር ግን ጊዜው አልፎ ነበር። እናም በህልም ዓለም ውስጥ ወርቅን ማየት ለወንድ ልጅ ከሆነ መልካም ነገርን አያመላክትም። ነገር ግን ለሴት ልጅ ከሆነ መልካም ነገርን ያመላክታል። አላህ የበለጠውን ያውቃል። አሰላሙ አለይኩም ወራህመቱላሂ ወበረካቱ